በተለይ ሴቶችና ባለትዳር የሆናችሁ ጥንዶች ስሙልኝ። ትዳርና ፀድቅ ነው የሚለው ጠዋቱም ሳስበ ነበረ። ጠዋት አባዬን ማርያም ቤተክርስቲያን እንሄድና ስሙት፣ ከዛ በኋላ ስራ ትሄዳለ ስትዩ፣ አይ አንቺ ሂጅልኝ አለሽ። ከዛ አንቺ እኔ እጸድቅብሃለሁ እንጂ አላጸድቅህም። እጸድቅብኛለህ እንጂ አትጸድቀኝም ማለት ምን ማለት ፈልገሽ ነው? የሚገርም ጥያቄ ነው። ያንቺ ልጅ ሁልጊዜ ቤተክርስቲያን እንደዚህ ጥዋት ሄደን እንድንመጣ ፈልጋለሁ፣ ያብሬው ሄደን ከዛ ወደ ስብራ በዛው እንድሄድ ፈልጋለሁ። ግን እሱ ሁልጊዜ ይጂ ልኝ አንቺ ከሄድሽ እኮ እኔ እንዲሄድኩ ነው ይለኛል፣ ሲሰንፍ ወይ ደግሞ አልደርስም ብሎ ሲያስብ እና ምንድን ነው ያልኩት እጸድቅብሃለሁ እንጂ አላጸድቅህም ትጸድቅብኛለህ እንጂ አታጸድቀኝም። ያልኩት ምን ማለት የነበረ መሰለሽ? ልሽ ወይ ጉድ፣ እንዴት ነው ለቀድ መምታሪ ግን አንቺ ልጅ፣ እኔ አሁን ባሌ ቤተክርስቲያን እየሄድኩ ጸልይለት ብታዘዘው፣ ባከብረው፣ ባፈቅረው፣ በቃ ቤተክርስቲያን መታዘውን እግዚአብሔር የሚያዘውን የሚስት ስርዓት ብፈፅም እኔ እጸድቃለሁ። እኔ እጸድቃለሁ። ተግባር በማከናወኔ ትዳሬን መጽደቅ ያደረኩት እኔ ጽድቅ ለመጽደቅ ተጠቀምኩበት። መልካም ሚስቶኝ ባሌንም ወዶኝ ታዛዦኝ ትሁቶ ጸሎት እያረብኩለት ለባሌ እያሰብኩለት በማድረጌ እኔ ምን ሆናለሁ? ጻድቅ ሆናለሁ። ጸድቅበታለሁ ከሱ ለሱ በማድረጌ ግን ምን አላደረገውም፣ አላጸድቀውም ግን ጻድቅ እንዲሆም ግን አላግዘውም። የጽድቅ ስራ የግል ነው ገባሽ? እሱም እኔም ቢንከባከበኝ፣ ቢያከብረኝ፣ ቢወደኝ እግዚአብሔር እንደሚያዘው ቢያደርግ ይጸድቅብኛል፣ በእኔ ግን አላጸድቀኝም። እሱ ያንን ማድረጉ ለኔ ለጽድቅ አይሆነኝም። ገባሽ? ለሱ ለጽድቅ ይሆኗል እኔ ለሱ በማደርገው ለኔ ለጽድቅ ይሆነኛል፣ ግን ጻድቅ አላረገው። ትክክል፣ እሱም እኔ ጻድቅ አያደርገኝም። ነፍስ የየግል ነው፣ ሁለታችንም በየራሳችን ስራ ነው የምንጠየቀው። እኔ የምሄድልህ የምጸልይልህ ምናምን እኔ ጻድቅ ያደርገኛል። ምናልባት በስጋ ሊጠብቀው ይችላል፣ በመንፈስ እግዚአብሔር መንፈስ ቅዱስም ሊጠብቀው ይችላል። ጻድቅ ግን አላረገው። ስለዚህ ነፍሳችን የየግላችን ናት። አንተም መሄድ አለብህ ጊዜ መስጠት አለብህ። እኔ በመሄዴ ቢጸድቅ ደስ ይለኛል። እኔ ሚለ ጸልየለት ቤተክርስቲያንለት ቢጸድቅ ደስ ይለኛል። ግን እንደሱ አይደለም። ጽድቅ በነፍስሽ ትጠይቂያለሽ። እሱም የፈለገ መልካም ቢያደርግልኝ እኔ ያንን መልካም ስራ ካልሰራው ስለ እሱ እኔ አልጸድቅም ብዬ ስለማስብ ነው። በእኔ እንዳይመካ ወይም ደግሞ የራሱን ስራም ችላ እንዳይል ማለት ነው። ሚገርም ንግግር አሁን አሁን ላይ በባለትዳሮች፣ ባለትዳርን ባንልም እንኳን ሴቶች ሰሞኑን ፌሚኒስት እየተባሉ ያሉት አጉሌ ውድድር ውስጥ እየገባን ነው። ልብ ትል ከሆነ መሰረታችንን እያጣን ነው። ባል ለሚስት ሚስት ለባል ሲኖሩ የተሻለ ነገር ይመጣል። ሩ ቤተሰብ ለመመስረት ራሱ ቀለል የሚል ይመስለኛል። የባል ማዕረግ ሚስት ናት። የሚስት ማዕረግ ደግሞ ባል ነው አያል። ከእያንዳንዱ ጠንካራ ወንድ ጀርባ ማን አለች? ንዩ ጠንካራ ሴት አለች። በተቃራኒው ከእያንዳንዱ ሰነፍ ወንድ ጀርባ ማን አለ? ሰነፍ ሴት አለች። ለዛ ሴቶች ጠንክራችሁ ሞተር ናችሁ፣ ወንዶችን ማጠንከር እንዳዘነጉ ቤትን እንደ ባል እንደ ምሶሶ ማቆም ያለበት ወንድ ልጅ ስለሆነ፣ ሴት ልጅ ደግሞ ቤቷ አድምቃ ስነ ስርአታት ይዛ ወድጃ አይደለም እናቶች፣ እግር ስር ሄዳችሁ ቢያንስ ውድቅ ብላችሁ ቢያንስ የተወሰነ ሰዓት ሰጣችሁ ስሙ የምለው ክብር ለእናቶቻችን ይሁን፣ ለሴቶች እህቶቻችን፣ እወዳቸዋለሁ። ውደዱኝ መልኬ ለክቡ አይሰጥም፣ አይሰጥም፣ አይሰጥም ወዳለው